ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። በድሮን ጥቃት በርካታ ንጹሐን መገደላቸውን መረጃዎች እየጠቆሙ ነው። አሳሳቢነቱን የተረዳው ቴዎድሮስ እዝ በበኩሉ ከድሮን ጥቃት ራስን ለመከላከል ሲል ያስተላለፈውን አስገዳጅ ፕሮቶኮል ይፋ አድርጓል። በዘመቻ አደም አሊ ወይም አባናደው የተማረኩ የሚሊሻና የፖሊስ አባላት በፍቃዳቸው ፋኖን እንደሚቀላቀሉም ተናግረዋል። አጀንዳ ይዘው ለመዶለት እየተዘጋጁ የነበሩ አመራሮች ተመትተው ተበታትነዋል። በእነ ጋዜጠኛ ማዛ መሐመድ መዝገብ አቃቢ ህግ አሉኝ ያላቸውን ምስክሮች አሰምቷል። በደቡብ ኢትዮጵያ ክልል በዘይሴ ማህበረሰብና በአገዛዙ ወታደሮች መካከል ደግሞ ከባድ ግጭት ተቀስቅሷል። ከኤርትራ ጋር ያለውን ችግር በሽምግልና ለመፍታት ታስቧል እየተባለ ባለበት በሌላ በኩል ደግሞ በቦሌም በባሌም ኢትዮጵያ የባህር በር ባለቤት ትሆናለች የሚል ንግግርም ተደምጧል። በዛሬው የዜና ክፍለ ጊዜያችን እነኚህንና ሌሎችንም መረጃዎች በተሟላ ዝርዝር እናደርሳቸዋለን እናንተም ቻናሉን ሰብስክራይብ፣ ቪዲዮዎችንም ላይክና ር ሼር በማድረግ በወዳጅነት አብራችሁን እንድትቆዩ በአክብሮት እንጋብዛለን። አሁን በቀጥታ ወደ መረጃዎቹ እናልፋለን። ብልጽግና በጎንደር ቋራ ቴዎድሮስ ከተማ በፈጸመው የድሮን ጥቃት የቅዳሜ ገበያን ለመገብየት የተሰበሰቡ ገበያተኞች መገደላቸው ተሰምቷል። ጥቅምት 15 ቀን 2018 ዓ.ም ረፋድ አራት ሰዓት አካባቢ በቋራ ቴዎድሮስ ከተማ የቅዳሜ ገበያን ለመገብየት በተሰበሰቡ ገበያተኞች ላይ በተፈጸመ አሰቃቂ የድሮን ጥቃት በርካታ ንጹሐኖች ሲገደሉ፣ በርካቶች መቁሰላቸውም ታውቋል። በተመሳሳይ ይኸው ጸረ አማራው በቀከቀናት በፊት በላይ ጋይንት ወረዳ ዛጎች ቀበሌ ላይ በፈጸመው የድሮን ጥቃት አንዲት እናትን ከነልጇ ገድሏልም ተብሏል። ከዚሁ ጋር በተያያዘም ከፍተኛ ስጋት ሆኖ የቀጥለውን የድሮን ጥቃትን በተመለከተ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ወታደራዊ መምሪያ ከድሮን ጥቃት ራስን የመከላከል አስገዳጅ ፕሮቶኮልና ቅድመ ጥንቃቄን በተመለከተ አስቸኳይ መግለጫ ሰጥቷል። መግለጫው እንዳለውም የድሮን አሰሳና ጥቃት ተጠናክሮ ከመቀጠሉ ጋር በተያያዘ በርካታ ንጹሐንና ሰራዊታችን ሰዎችንም ለኢላማ ተጋላጭ እንዳይሆኑ እነዚህ ቅድመ ጥንቃቄዎች ሊወሰዱ ስለሚገባ በአስገዳጅ ሁኔታ ይተግበሩ ሲል የእዙ ወታደራዊ መምሪያ ማሳሰቡ ተመልክቷል። በዚህም የፋኖ ሰራዊት በብዛት ሆኖ ክፍት መኪኖች ላይ ተጭኖ መንቀሳቀስ የለበትም ሲል ደንግጓል። አስገዳጅ በሆነ የቡድን እንቅስቃሴ ወቅትም ቢሆን የተቆራረጠና ዚግዛግ አይነት ቅርጽ ያለውን የጉዞ መስመር ማድረግ የድሮኑን ኢላማ የማነፍነፍና ማፈላለግ እንዲሁም የመመልከት አቅጣጫ ማሳት ይችላል ብሏል። የድሮን ድምፅ ከተሰማ ወይም ምልክቷ ከታየ ራስን ጥላ ወዳለው በርከት ያለ ዛፍ ስር ወይም ዋሻ ውስጥ መጠለል ተገቢ እንደሆነም ተጠቁሟል። በዚሁም ላይ ታክሎ በተሰጠው መመሪያ ለመጠለል በገባንበት ጫካ ውስጥ ውስጥ ለውስጥ ረጅም ርቀት መጓዝ አለብን ሲልም ጠቁሟል። ተሽከርካሪዎችን ቅጠል፣ ሐረግ ወይም ጨርቅ መሸፈን በቅኝት ወቅት ኢላማ እንዳይሆኑ ያደርጋል የተባለ ሲሆን የቤትና የመኪና የሚያንጸባርቁ መስታወቶችን ጭቃ መቀባት፣ ጨረር የሚያርፍባቸውን ነገሮች ሁሉ ማደብዘዝ ይገባልም ሲል እዙ አስቧል ስለ ሞባይል አጠቃቀም አቅጣጫ የሰጠ ሲሆን ሞባይል ስልክ እንዲጠቀሙ የተፈቀደላቸው የፋኖ አባላትና አመራሮች የሎኬሽን ሴቲንጋቸውን ዝግ የማድረግ ግዴታ አለባቸውም ብሏል የያዙት ስልክ ስማርት ከሆነ በድሮን እንቅስቃሴ ወቅት በመጀመሪያ ሴቲንግ ውስጥ በመግባትና የበረራ ምልክቱን በመጫን ኤርፕሌን ሞድ ላይ ካደረጉ በኋላ የድሮኑ እንቅስቃሴ ዝም እስኪል ድረስ የስልኩን ባትሪ ማጥፋት ስልኩንም ራቅ አድርጎ ማስቀመጥ አለባቸው ብሏል የትኛውም የፋኖ አባል ስልኩ ላይ ቴሌግራም እና ቴሌብር የተባሉ የመተ መተግበሪያ አፕሊኬሽኖች መኖር የለባቸውም ሲልም እዙ ትእዛዝ አሳልፏል። የፋኖ ሰራዊት አህዶች በትእዛዝ ሲንቀሳቀሱም ቢሆን እስከሚደርሱበት ቦታ ድረስ የሞባይል ስልካቸውን ዝጋ አድርገው መንቀሳቀሳቸው ግዴታ ነው ተብሏል። በጉዞ ወቅት ስለሚኖር የመረጃ ትስስር በተሰጡ አቅጣጫ አጭር ሞገድ ሬዲዮዎችን መጠቀም ያስፈልጋል። የጉዞ እንቅስቃሴና የስብሰባ ቦታ ተለዋዋጭና እጅግ ምስጢራዊ መሆን አለበትም ተብሏል። የስብሰባና ስልጠና ቦታዎችን በግልጽ ሜዳ ላይ አለማድረግ ግድ ነው የተባለ ሲሆን ከጠዋቱ አምስት ሰዓት እስከ ዘጠኝ ሰዓት ድረስ ጠላት ከሳተላይት ላይ ምስል ለመውሰድ ምቹ ስለሚሆንለት የኃይል ስብስብና ክምችቶችን በሙሉ ሙሉ ለሙሉ ከእነዚህ ሰዓታት ውጪ እንድታደርጉ የሚል ምክርም ተሰጥቷል። ብዛት ያለው የፋኖ ኃይል እንቅስቃሴ ማድረግ ከፈለገ ከቀን ይልቅ በሌሊት ማንቀሳቀስ ተግባራዊ መደረግ አለበት ሲባል፣ በሌሊት የጉዞ ወቅትም ቢሆን የካምፕ ቆይታ ወቅት ጠላት የሳተላይት ምስልን እንዳይወስድ የመስመር ሰልፍ ባትሪዎችን ወይም ብዛት ያለው የካምፕ መብራትን አለመጠቀም ይገባል ተብሏል። ከዚሁ ጋር ተያይዞ በተሰጠ መረጃ የጠላት አብዛኞቹ ድሮኖች በሌሊት የማይሰሩ ሲሆን እጅግ በጣም ጥቂቶቹ በሌሊት የሚሰሩ ሲሆኑ የመሳሪያና ሰራዊት ክምችት አለ ተብሎ የተጨበጠ መረጃና አቅጣጫ ካገኙ ብቻ በሌሊት ለተጠና ኢላማ ይጠቀሙበታል ሲልም እዙ አጋልጧል። ከዚህ ማስጠንቀቂያ ጀምሮ ሁሉም ሰራዊት በምሽግ ውስጥ ሌሊቱን ሆነ ቀን ራሱን በቻለ የተጠናከረ የድሮን ዋርድያ ጥበቃ ስር እንዲያሳልፍ እናሳስባለን ሲልም እዙ አመልክቷል። በመጨረሻም የአማራ የአማራ ፋኖ ብሔራዊ ኃይል ማእከላዊ ኮማንድ አባል እና የምዕራብ አማራ ቀጠና ቴዎድሮስ ምክትል ሰብሳቢና ጦር አዛዥ የሆነው ሻለቃ ዝናቡ ልንገረው ከጥንቃቄ ጉድለት የተነሳ የሚያጋጥሙ ጉዳቶችን እንቀንስ ሲል ጥሪውን አቅርቧል። የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ከመስከረም 14 እስከ መስከረም 30 2018 ዓ.ም ድረስ በፈጸመው ዘመቻ አደም አሊ ወይም አባን ደው የተማረኩ የሚሊሻና የፖሊስ አባላት በፍቃዳቸው ፋኖን እንደሚቀላቀሉ ተናግሯል። በዚህ መቻ ላይ እጃቸውን ከሰጡ 679 ምርኮኞች መካከል መቶዎቹ የፖሊስና የሚሊሻ አባላት ሲሆኑ፣ እነዚህም እስካሁን በማወቅ ቢሆን ባለማወቅ የአማራን ሕዝብ በድለናል። ከአሁን ሰዓት ጀምሮ ግን ከፋኖ ወንድሞቻችን ጋር ተቀላቅለን የበደለውን ሕዝባችንን እንክሳለን ሲሉ ተናግሯል። ምርኮኞቹ አክለውም ስርዓቱ ምላሱ ብቻ እንደቀረ ገልጸው አሁንም በዚሁ አገዛዝ ስር ያላችሁ ብልጽግና ጥምር ጦር እያለ የሚጠራችሁ ወንድሞቻችን የሰራዊት አባላትና አመራሮች አሁኑኑ ሳይረፍድባችሁ እውነተኛ ትግል ወደ ሆነው ወደ ፋኖ እንድትቀ ሲቀላቀሉ ሲሉ ጥሪ አቅርበው እኛ ተማርከን ህይወታችንን ስለተረፈ እድለኞች ነን ሲሉ አስተያየታቸውን ሰጥተዋል። የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ባጋራው የዕለቱ መረጃው ደግሞ በዛሬ ዕለት በምዕራብ ጎንደር መተማው ወረዳ ሽመል ጋራ ላይ የዞንና የወረዳ ሆዳደር የብልጽግና አሽከሮች ከአገዛዙ ጥምር ኃይል ጋር እንደተለመደው ስለ ጸያፍ ተግባራቸው አጀንዳ ይዘው ለመዶለት እየተዘጋጁና እየተሰባሰቡ ባሉበት የበረሃ ፈርጦቹ የመይሳው ካሳ ሁለተኛ ኮር አጣናዋሴ ክፍለ ጦር ባባይ ብርጌድ ፋኖች በአርበኛ ገብረ ሕይወት አዳነ እየተመሩ እንዲሁም በደጅ አዝማች አራተኛ ኮርሰር የሚገኙት የአርበኞች ክፍለ ጦር በላይ ዘለቀ ብርጌድ አባላት ደግሞ በበኩላቸው በአርበኛ ተስፋዬ ማስረሻ መሪነት ከቀኑ ስድስት ሰዓት ላይ ወደ ቀጠናው ተስፈንጥረው በመግባት መብረቂያ ጥቃትን መፈጸም ችሏል ብሏል። ውጊያው እስከ ቀኑ ስድስት ሰዓት ድረስ የቀጠለ ሲሆን በጥምር ኃይሉ ላይ የከፍተኛ ድል ማስመዝገብም ተችሏል፣ ሲል መረጃው ጠቁሟል። በዚህ ልዩ መብረቃዊ ጥቃት ብርጌዶቹ እኩዩን ስብሰባ መበተን ከመቻላቸውን ባሻገር ከአገዛዙ ጥምር ኃይል መሀል አስሩን ሙት እንዲሁም ከ13 በላይ የሚሆነውን ደግሞ ቁስለኛ አድርገው የብልጽግናውን አሸርጋጅ ምስለኔዎችም በየጓዳ ጎድጓዳው ግሪያጭኝ ብለው በየቤቱ ተወሽቀው ቀሚስ ለብሰው በየስርቻው እንዲንዘፈዘፉ አድርገዋቸዋል፣ ሲል የበላይ ዘለቀ እዝ መይሳው ካሳ ሁለተኛ ኮር ህዝብ ግንኙነት ፋኖ አስተውላምሳሉ ተናግሯል። የሻለቃ ሙት የያዛቸው ብርጌድም አዴት ከተማ ላይ ሰርጎ በመግባት ጥቃትን ፈጽሟል። ጥቅምት 15 ቀን 2018 ዓ.ም አነጋግ ላይ በተለምዶ እንጨት ተራ እየተባለ በሚጠራው ቦታ በሻለቃ ንሙት የያዛቸው ብርጌድ ጦር አዛዥ በአርበኛ አብዮት አስናቀው ዕቅድ ነዳፊነት አንድ ጋንታ የሰው ኃይል ይዞ በመግባት ከጥላት ምሽግ ድረስ ተስቦን በመድረስ በተፈጸመው የቦምብና የጨበጣ ውጊያ ጥቃት አምስት የስርዓቱ አገልጋይ ሚሊሻዎች ላይ የማያዳግም እርምጃ ተወስዶ እስከ ወዲያኛው ሲሸኙ መዝገቡ ሁንልኝ የተባለ የይልማና ሰላምና ደንሳ ወረዳ ሚሊሻ ጽፈት ቤት ኃላፊ ከባድ ቁስለኛ ሆኖ ወደ አዴት ሪፈራል ሆስፒታል ሊገባ ይችላል ተብሏል። ከዚህም በተጨማሪ ዮሐንስ የተባለ ልዩ ኃይል የነበረ የሚሊሻ ብሬን ተኳሽ ከባድ ቁስለኛም ሆኗል። በተፈጸመው የቦምብ ጥቃት ሶስት ባጃጅ እና አንድ ፓትሮል የሚሆን ሚሊሻና መከላከያ ቁስለኛ ሆኖ ጠዋት አንድ ሰዓት ላይ ወደ አዴት የመጀመሪያ ደረጃ ሪፈራል ሆስፒታል መግባቱም ተረጋግጧል። በመጨረሻም ብርጌዱ ማስተላለፍ የምንፈልገው ጥብቅ መልእክት ብሎ ባስተላለፈው ጥሪ ያገዛዙን ዙፋን ለማስጠበቅ ሲባል ንጹሀን ወገኑን እየገደለ ያለ ሚሊሻ አድማ ብተና ፖሊስ፣ ካቢኔና የመከላከያ ኃይል የብልጽግና የወንበዴ ስርዓት ያበቃለትና ጀንበሮ የጠለቀች መሆኑን በመረዳት ለፋኑ ተቋም በሰላም እጁን በመስጠት የበደለውን ሕዝብ እንዲክስና ሰላማዊ ሕይወቱን ከማህበረሰቡ ጋር በመቀላቀል እንዲመራ ሲል አሳስቧል። ነገር ግን የብርጌዱን ሰላማዊ ጥሪ ወደ ጎን በማለት ያገዛዙን ስርዓት ደግፎ ተልእኮ በሚያስፈጽም ማንኛውም አካል ላይ የማያዳግም እርምጃ የሚወስድ መሆኑን ብርጌዱ በጥብቅ መልእክቱ ላይ ተናግሯል። በእነ ጋዜጠኛ መዓዛ መሐመድ መዝገብ ተከሳሾች ላይ አቃቤ ህግ አሉኝ ካላቸው አምሳ ምስክሮች መካከል ሰባት የሚሆኑትን በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት አሰምቷል። ፍርድ ቤቱም እስከ ጥቅምት 22 ምስክሮችን እንዲያቀርብ ፈቅዶለታል። ከኢቢኤስ ጋዜጠኞች መካከልም የአቃቤ ህግ ስድስተኛ ምስክር ሉላ ገዙና ዘወትር የምስክርነት ቃላቸውን ሰጥተዋል። በኢቢኤስ ሚዲያ የአዲስ ምዕራፍ ፕሮግራም አቅራቢ ሆና ስለመስራቷና የመደፈር ወንጀል ተፈጸመብኝ ያለችውን ብርቱካን ተመስገንም ፕሮግራሟ ላይ እንዳቀረበቻት መስክራለች። ተጎጂዋን ታሪኩ ኃይሌ የተባለ ሰራተኛ ይዟት ወደ ስቱዲዮ መምጣቱን እና ማንኛውም ባለታሪክ የሚጠየቀውን የማጣሪያ ጥያቄ ተጠይቃ ስለመግባቷም ጋዜጠኙ አስረድታለች። ብርቱካን የተደፈረች ስለመሆኗ የሚያሳይ የህክምና ማስረጃ የያዘች ስለመሆኗ እና ምስክሯም በወቅቱ በተመለከተችው ድርጊት በጣም በማዘኗ ስሜቷን መቆጣጠር ባለመቻሏ ያለቀሰች መሆኑን ተናግራለች። ሉላ የሰጠችው ምስክርነት ለፖሊስ ከሰጠችው ጋር ልዩነት አለው በሚል ምንም እንኳን አቃቢ ህግ አስጠቂ ምስክር ናት ቢልም ጉዳዩን የተመለከተው የፌዴራል ከፍተኛ ከፍተኛ ፍርድ ቤት ዳኞች ግን አልተቀበሉትም። ለፍርድ ቤት የሚሰጥ ቃል ለፖሊስ ከተሰጠ ቃል ጋር የግዴታ መመሳሰል አለበት የሚለውንም ሕጋዊ መሰረት እንደሌለው ጠቁመዋል። ምስክሮችን የመስማት ሂደት ጥቅምት 12 ና 13 2018 የተካሄደ ሲሆን ዳኞች ስብሰባ ላይ ናቸው በመባሉ ጥቅምት 14 ተቋርጦ ይዋል እንጂ ሂደቱ እስከ ጥቅምት 22 ይቀጥላል ተብሏል። ተጎጂ ተብላ የቀረበችው ብርቱካን ተመስገን በታጠቁ ኦነጋውያን መደፈሯን በኢቢኤስ ሚዲያ መግለጿን ተከትሎ አገዛዙ የማስተባበሪያ ዶክመንተሪ ሰርቶ ማሰራጨቱ አይዘነጋም። በእነ ጋዜጠኛ መዓዛ መሐመድ መዝገብ ስር ተከሰው ከቀረቡት አስራ ስድስት ሰዎች መካከልም መዓዛ መሐመድና ና ተስፋይ ወልደ ስላሴ በሌሉበት የተከሰሱ መሆናቸውም ይታወሳል። በደቡብ ኢትዮጵያ ክልል በዘይሴ ማህበረሰብ ና በአገዛዙ ወታደሮች መካከል ከባድ ግጭት መቀስቀሱ ተሰምቷል። የዘይሴ ማህበረሰብ የደቡብ ኢትዮጵያ ክልል ርዕሰ መስተዳደር ሆነው የሚገኙት አቶ ትላውም ከበደ በፌዴሬሽን ምክር ቤት ያላቸውን ተሰሚነት ተጠቅመው የዘመናት ልዩ ወረዳ ጥያቄያችንን አፍነውብናል በሚል የስራ ማቆም አድማ እንዳደረጉም ተሰምቷል። የወረዳና የክልሉ ጸጥታ ኃይሎች የስራ ማቆም አድማውን ለማስነሳት ሲንቀሳቀሱ ከባድ የሆነ ጥቃት እንደተከፈተባቸውም ተነግሯል። ለክልሉና ለወረዳው ጸጥታ አካላት እገዛ ለማድረግ ወደ አካባቢው የገባው መከላከያ ሰራዊትም ማህበረሰቡ ላይ የዘፈቀደ ተኩስ በመክፈት በርካቶችን ለሞትና ለአካል ጉዳት እንደዳረገ ምንጮች ገልጸዋል። ማህበረሰቡ በተደራጀ መልኩ በአገዛዙ ወታደሮች የተከፈተበትን ጥቃት እየመከተ ሲሆን ትናንት በስቲያ ጥቅምት 13 ቀን 2018 ዓ ም ምሽት ላይ በተ የተፈጸመ የደፈጣ ጥቃትም በአንድ ፓትሮል ላይ ተሳፍረው የነበሩ መከላከያ ሰራዊት አባላት ከአስር በላይ ወታደሮች ሲገደሉ ተሳፍረውበት የነበረው ወታደራዊ ተሽከርካሪ ፓትሮልም ሙሉ በሙሉ መውደሙ ታውቋል። ህዝበ አመፁ ተቀጣጥሎ የቀጠለ ነው ሲባል አገዛዞ አመፁን ለማስቆም ያግዙኛል ያላቸውን የጦር መሳሪያዎችን እየተጠቀመ እንደሚገኝም ተነግሯል። ከሀገረ የኤርትራ ጋር ያለውን ችግር በሽምግልና መፍታት እንፈልጋለን ሲሉ አምባሳደር ዲና ሙፍቲ ተናግረዋል። የተወካዮች ምክር ቤት አባልና የውጭ ግንኙነትና ደህንነት ጉዳዮች ኮሚቴ ሊቀመንበር የሆኑት አምባሳደር ዲና ሙፍቲ የኢትዮጵያ ህዝብና መንግስት ከሀገራ ኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌለው ተናግረዋል። አምባሳደሩ ዛሬ በሰጡት ቃለ ምልልሳቸው የባህር በር እጦት ለኢትዮጵያ ኢኮኖሚ ደህንነትና መረጋጋት ፈተና መሆኑን ጠቅሰው አገሪቱ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት እንደምትቀጥል አሳውቀዋል። ወደፊት የአገሪቱ ኢኮኖሚ ባህር በር ወሳኝ ሆኖ መገኘቱንም አስረድተዋል። አምባሳደር ዲና ሙፍቲ ሲናገሩም በዚህ ረገድ የኢትዮጵያ ጥያቄ ፍትሃዊ ነው ያሉ ሲሆን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 ማርሻል ብርሃኑ ጁላ ተናግረዋል። የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ሲሉም ፊልድ ማርሻል ብርሃኑ ጁላ 118ኛው የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪቅ ሀሳብ በባህር ኃይል ማሰልጠኛ ትምህርት ቤት በተከበረበት ሰዓት ተናግረዋል። ፊልድ ማርሻል ብርሃኑ ጁላ በዚህ ወቅት ባስተላለፉት መልእክታቸው ሀገራችን የተፈጥሮ ሀብቷን እንዳትጠቀም የሚፈልጉ ታሪካዊ ጠላቶች አሉ ሲሉም ተናግረዋል። በእነዚህ ጠላቶች ሴራ ኢትዮጵያ በውስጣዊ ግጭት ላይ እንድታተኩርና ለዘመናት በድህነትና ኋላ ቀርነት እንድትቆይ መደረጓንም አስገንዝቧል። በሰራዊታችን ጀግንነት፣ በህዝባችን ድጋፍና በመሪዎቻችን በሰላማዊ አመራርነት ሴራውን በመበጣጠስ ወደ ሰላምና ልማት እየተሸጋገርን እንገኛለን ያሉት ፊልድ ማርሻሉ አሁን ላይም የታሪካዊ የጠላቶቻችንና የባዕዳን አቤት ባይ ኃይሎች እኩይ ሴራ በማክሸፍ የልማት የሰላምና የመንሰራራት መንገዳችንን ጀምረናል ብለዋል። ኢትዮጵያን ለማፍረስ የሞከሩ ኃይሎች ፈርሰው የሀገርና የተቋማት ሁለንተና አቅም እየጨመረ መምጣቱንም አመልክተዋል። ኢትዮጵያ ነጻ ነፃነቷን፣ ሉዓላዊነቷን ከትውልድ ወደ ትውልድ እንዲሸጋገር በርካታ መስዋዕትነት መከፈሉን ማስታውሰው ላለፉት ሰላሳ ዓመታት ተኝተናል፣ አሁን ግን ላንተኛ እንደ ሀገር ነቅተናል ሲሉም ብራን ፊልድ ማርሻል ብርሃኑ ጁላ ተናግረዋል። የሀገራችን ህልውና ጥያቄ የሆነው የሰላም የልማትና የባህር በር ተጠቃሚነትን እናሳካለን ሲሉም አጽንዖት ሰጥተው ንግግራቸውን ቋጭተዋል። የትግራይ ፖሊስ 300 ሰው አዘዋዋሪዎችን አዋሪዎችን በቁጥጥር ስር ውሏል። የትግራይ ክልል ፖሊስ ባለፉት ሶስት ወራት ውስጥ ሶስት መቶ የሚጠጉ የሰው አዘዋዋሪዎችን በቁጥጥር ስር መዋሉን አስታውቋል። የክልሉ ባለስልጣናት የወጣቶችን ህይወት አደጋ ላይ የሚጥለውን ህገወጥ ስደትን ለመግታት የሚያደርጉትን ጥረት ማጠናከራቸውንም አመላክቷል። የደቡብ ምስራቅ ትግራይ ዞን ፖሊስ አዛዥ ኮማንደር አብርሃ ወረደ ለትግራይ ቴሌቪዥን እንደተናገሩት የሰዎች አዘዋዋሪዎች መረቦች እንዳይታወቁ አዳዲስ ዘዴዎችን እየተጠቀሙ ነው ብለዋል። ኮማንደር አብርሃ በቁጥጥር ስር የዋሉ መኪኖች እንዲሁም አዘዋዋሪዎች አሉ ያሉ ሲሆን፣ በዚህ ወር ያጋጠመን እጅግ የከፋው ደግሞ እድሜያቸው 12 ዓመት የሆኑ ህጻናቱ ወደ ትምህርት ቤት ሲሄዱ እየተወሰዱ መሆኑ ነው ብለዋል። አክለውም ቀደም ሲል አዘዋዋሪዎቹ ሚኒባስ ይጠቀሙ ነበር፣ አሁን ግን ጭነት መኪናዎችና ሌሎች ዘዴዎችንም እየተጠቀሙ ነው ሲሉ አብራርተዋል። ጥቅምት 12 ቀን የትግራይ ፖሊስ ኮሚሽን እንዳስታወቀው ልጆችን ጀምሮ ከ75 በላይ ወጣቶች በህገ ወጥ መንገድ ለመሰደድ ሲሞክሩ ተይዘዋል ብለዋል። ኦፕሬሽኑ በእንዳርታ ወረዳ ፖሊስና በ ትግራይ የጸጥታ ኃይል በጋራ የተከናወነም ነው። የአውሮፓ ህብረትና የግብፅን የጋራ መግለጫ ችግር ያለበት ነው ሲል በብራሰልስ የሚገኘው የኢትዮጵያ ኤምባሲ ገልጿል። የአውሮፓ ህብረትና ግብፅ በጋራ ባወጡት መግለጫ ላይ ጠንካራ ትችቱን የሰነዘረው ኤምባሲው የህብረቱን አቋም ችግር ያለበትና በእጅጉ የሚያሳስን ሲልም ገልጾታል። የኤምባሲው ጥቅምት 13 ቀን 2018 ዓ ም በወጣው መግለጫ ላይ የአውሮፓ ህብረትና የግብፅን የጋራ መግለጫ ግብፅ በናይል ወንዝ ላይ የምታራምደውን የቀኝ ገዢነት ህሳቤ እንዲሁ የጠቅላይነት ፍላጎት የሚያስተጋባና የሌሎች ተፋሰስ ሀገራትን ምልከታና ጥቅም ሙሉ በሙሉ ችላ ያለ ነው ሲል ገልጾታል። የአባይ ወንዝ 11 ተፋሰስ ሀገሮች እንዳሉት መዘንጋት የለበትም ያለው የኤምባሲው መግለጫ አክሎም የአውሮፓ ህብረትና የግብጽ መግለጫ ከሳራ በታች ባሉ የአፍሪካ ሀገሮች የሚኖሩ ግማሽ ቢሊዮን የሚጠጉ ሰዎችን መብት ምኞትና ህልውና ሙሉ ለሙሉ የሚሽር ነው ሲል ተናግሯል።